ሰላም አሌይኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የዜነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ዳህና ነኝ። ዛሬ የማሳያችሁ ሀያ ሶስት ሺ ሶስት መቶ ስልሳ ብር ፈጄ አስቤዛ እና ከቃ ደግሞ እዚጋ የምታዩት ባለ ሰባት ሴሪ የውሃ ጆግ፣ ሰባት ሴሪ ማለት ይሄ ማለት ነው እና ዋጋው አንድ ሺ ስድስት መቶ ብር ነው። በጣም የሚያምር ማሻ አላ ተባረክ ረህማን የሆነ የውሃ ጆግ ነው እዩት። በጣም ጽዳቱን የጠበቀ አንደኛ የሆነ እቃ ነው። ምን አለው መሰላችሁ? ስድስት ኩባያ አለው። እንደምታዩት ይሄ ስድስት ኩባያ አለው። ከነ ጆጉ ስንት ይባላል መሰላችሁ? ሰባት ሴሪ ይባላል ማለት ነው እና በጣም የሚያምር ማሻአላ የሆነ የውሃ ጆግ ነው። ዋጋው ስድስት መቶ ብር ነው። የቁርጥ ሰሃን አለ። እነዚህ ባለ 120 ብሮች ናቸው ዋጋቸው ደግሞ በመቶ 20 ብር ሂሳብ ነው። ስኳር 10 ኪሎ 5 5 ኪሎ አለ በ150 500 ብር። ቡና 2 ኪሎ በጣም የሚያምር መሻላ የሆነ ቡና ነው። ትንሽ ፀየም ይላል ግን የሚገርም ቡና ነው ማለት ነው። የታጠበ ቡና እኔ አልመርጥም። በቃ ይሄ ቡና በጣም ያምራል መሻላ ዩት፣ ቆንጆ የሆነ ቡና ነው። ዋጋው ደግሞ 900 ብር ሂሳብ ነው፣ 1800 ማለት ነው። ከዛ ሩዝ 5 ኪሎ በ 120 ብር ሂሳብ እና 2 ኪሎ ጣን 1 ኪሎ ብቻ 1 ኪሎ ብቻ ነው ያደረኩት። የዚህ ዋጋ ደግሞ በ600 200 ብር ነው። ላይፍ ቦይ ሳሙና አለን እዚህ ጋር እንደምታዩት በ55 ብር ሂሳብ። ዲቫ ሳሙና የልብስ አለ በ45 ብር ሂሳብ ደግሞ 6 ሀባ ግማሽ ግማሽ ያደረኩላ ማለት ነውና እንደዚህ ማሻአላ የሆነ አስቤዛና እቃም አልባሳት ሚኤድ ነው። አብራች ቆዩ ላይክም ሰብስክራይብ ሼር እያደረጋችሁ እያበረታታችሁኝ። እዚጋ ደግሞ ኦመር ዘይት አለ 600 ብር እና ሀያት ዘይት ደግሞ 1ሺ50 ብር ሶስት ሊትር ሀያት ዘይቷናት። የሚረጋ ዘይት ላይ ያለ የዋጋ ጭማሪ ቀላል አይደለም። አልሐምዱሊላህ ያው እንግዲህ ይሄንን የመሰላለ ማለት ነው። ከዛ ሌላ ምን አለመሰላችሁ የሱፍ ጣቃ ጥምጣም እንዲሁም ደግሞ ቀሚስ አለ ገና ያልተሰራ ማለት ነው ምጀምርላችሁ። ከአልባሳቱ ደግሞ ጥምጣሞች አሉ፣ በጣም የሚያማምሩ ኳሊቲ የሆኑ ጥምጣሞች አሉ እነዚህን አራት ከሀምሳ አራት ከሀምሳ ዘጠኝ መቶ ብር ነው። እዚህ ጋር ደግሞ ሶስት ሜትር ተኩል የሱፍ ጣቃ አለ። ይሄ ሶስት ሜትር ተኩል እንዴት አባቱ እንደሚያምር አትጠይቁኝ። ሜትር በ 650 ብር ሂሳብ ነው ማለት ነው። ይሄ የፋዘር ስጦታ ነው ለኢድ ማለት ነው ኢንሻአላ። በመቀጠል ጫማ ነው። እነዚህ ጫማዎች በቃ ለኢድ አዲስ የገቡ ናቸው። ወላሂ ነው እምላችሁ ጽድት ፏ ያሉ ጫማዎች ናቸው። በቃ ማሻአላ ተባረክ ረህማን። በጣም ብዙ ጫማዎች ገዝቻለሁኝ። የዚህ ጫማ ደግሞ በቃ ሳይው እንደዚህ እንደ ጫማ ያማረኝ የለም። ማሻአላ ተባረክ ረህማን። በጣም ጽዳቱን የጠበቀ ማሻአላ ተባረክ ረህማን የሆነ ቆንጆ ጫማ ነው። የዚህ ዋጋ ሶስት ሺ ብር ነው ማለት ነው። ዩት ታዲያ ሶስት ሺ ብር ቢከፈልበትም የሚከፋ አይነት እቃ አደለም። ይሄ የፋዘር ስጦታ ነው በእኔ ምርጫ። ማሻላ ተባረክ ለማን ይሄንን የገዛሁላት ሶስት ሺ ብር ነው ማለት ነው። ከዛ ለማዘር ደግሞ ከዚህ ጋር ስምንት መቶ ብር ሻርፕ አለ። ከዛ ሁለት ሜትር ተኩል ደግሞ እቺ የምታምር ቆንጆ የሆነች ጣቃ ቀሚስ አለች። ሁለት ሜትር ተኩል ናት ለፈለጉት አይነት ስፌት ትሆናለች ማለት ነው። ሜትር በ230 ብር ሂሳብ ነው ጣቃው። እዚህ ጋር ደግሞ እንደምታው ሽት ያለ ሰሞኑን እነዚህን ሻርፖች እየገዛኋቸው ነው፣ ግን በጣም ስለተመቹ ነው ጨርቅነታቸው። ያኔ ማሻአላ የሆነ ጨርቅ ነው። አይንሻለልም። ይሄ የምንሻለል አይደለም። እንደምታውት ፈርጥም አለው። ዋጋው ግን ይሄ 550 ብር ነው። አያችሁታል? ይሄ 550 ብር ሂሳብ ነው የዚህ ዋጋ በጣም ቆንጂዬ መሻላ ተባረክረማን የሆነ እና የተመቸኝ ሻርፕ ነው። ምርጫውንም ከወደዳችሁት በዛው ላይ ካርጉልኝ። እዚህ ጋር ደግሞ ሳይሰፋ ሺቲ ብላኛለች። በጣም የሚያምር ቆንጆ ፈካ ያለ ሺቲ፣ ይሄንን ለስጦታ ነው ብላኛለች። ይሄን ደግሞ 620 ብር የሺቲ ዋጋ ነው። ሻርፑ ደግሞ 550 ብር ነው ማለት ነው። በመቀጠል ለማዘር የሚሆን ቆንጅዬ ጽድት ያለች ጫማ፣ ይህችን ጫማ 800 ብር ገዝቻ ያለሁኝ ማለት ነው። በመቀጠል ለ6 አመት የሚሆን ወንድ ልጅ ጫማ ገዝቻ አለሁኝ። በጣም ፏ ያለች ጫማ ናት። ማሻላ ፋሽን በዛ ላይ ደግሞ ጥራቷን የጠበቀች ቆንጆ ማሻላ ተባርክ ረህማን የሆነች ጫማ ናት። ዋጋዋ ሁለት ሺ ብር ናት ማለት ነው። ከዛ ለዚሁ ለስድስት አመት የሚሆን ደግሞ እዚጋ እንደምታዩት ቲሸርት አለ ሶስት መቶ ብር ና ሹራብ ስድስት መቶ ሀምሳ ብር ጅንስ ሱሪ ደግሞ ሰባት መቶ ብር አፏን 750 ብር የጂንስ ዋጋ ነው ማለት ነው። እጅግ በጣም የሚያምር ማሻአላ ተባረክ ረህማን ፏ ያለ ለስድስት ዓመት የሚሆን ልብስ ጂንስ ሱሪ ያለ ማለት ነው። የዚህ ዋጋ 750 ነው፣ 650 ብር ና 300 ብር። እንግዲህ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር በማድረግ እያበረታታችሁኝ ማለት ነው። ፈልገው ሰላማችሁ ብዝት ይበልልኝ። ሰላም አሊኩም